መጽሐፈ ሲራክ ምዕራፍ ስምንት በእጃቸው እንዳትወድቅ ከታላላቆች ሰዎች ጋር አትከራከር። ቀይ ወርቅ ስለ መውደድ ብዙ ሰዎች ጠፍተዋልና፣ የነገስታቱም ልቦና ፍርድን አድልቶባቸዋልና። ከባለጸጋ ጋር አትከራከር፣ ከሸፋጭ ሰውም ጋር አትከራከር። ብትከራከር ግን በእሳት ላይ እንጨት መከመርህ ነው ያ ሳይቃጠል እንዳይቀር ሳያጠፋ አይቀርም። እናትና አባትህን አታዋርድ። ከሰነፍ ሰው ጋር አትሳቅ አትዘባበት። ስለ ኃጢአቱ የሚል ለማመጥን ሰው አትንቀፈው። እኛ ሁላችንም ኃጢአተኞች እንደሆንን እናስብ። ከእኛ የሚያረጅ ሰው አለና በእርጅናው ጊዜ ሰውን ደጁ ጩረት አትበለው። በሞተ ጊዜ ደስ አይበልህ፣ ሁላችን እንድንሞት አስብ። የመምህራንን ነገር አታቃል፣ ጥበብን በእነሳቸው ዘንድ ታገኛለህና፣ ምሳሌያቸውንም ተማር፣ መምህራንን አገልግል። የሽማግሌዎችን ምክራቸውን ጠብቅ፣ እነሳቸው ከአባቶቻቸው ተምረዋልና፣ አንተም ከነሳቸው ተማር። በአዘንክም ጊዜ የምትናገረውን ታገኛለህ፣ የምትመልሰውንም ታውቃለህ። በእሳታቸው እንዳትቃጠል የኃጢአተኞችን ሰዎች እሳት አትጫር። በፍዳቸው እንዳጠፋ ኃጢአታቸውን አትስራ። በአንደበቱ ነገር እንዳያስትህ ከተሰዳቢና በጠላት ዘንድ አትከራከር። ለባለጸጋው አታበድር፣ ብታበድረው ግን ገንዘብህን እንዳጣወቅ ባለጸጋውን አትዋሰው፣ ብትዋሰው ግን እንግዲህ እንደ አንተ ከፍለህ አስብ። እንደ ጌትነቱ መጠን ፍርድህን ይለዋውጥለታልና፣ ከዳኛ ጋር አትከራከር እንዳይቆጣብህ። ከጠብጣቢ ሰው ጋር መንገድን አትሂድ፣ እሱ ግን ልቡ እንደወደደ ያደርጋልና፣ አንተ በእሱ ስንፍና ትሞታለህ። ከቁጡ ሰው ጋር አትከራከር፣ በፊቱ ደም ማፍሰስ እንደ ኢምንት ነውና፣ ረዳት ወደ ሌለበት ቦታም ይወስድሃልና። ከሱ ጋር ወደ ምድረ በዳ አትውጣ፣ የሰማውን ነገር ማስቀረት አይችልምና። ከቀላል ሰው ጋር አትማከር፣ እንዲደርስብህ አታውቅምና። ጉዳይህን በባዕድ ፊት አትናገር፣ ዋጋህ እንዳይጠፋብህ። ለሰው ሁሉ የልብህን ምስጢር አታውጣ።